ያለኝ እነሱ የላቸውም ከሚል ነው። አራት ሚሊዮን ብር እኔ አጥር ማሳጠርበት ገንዘብ እንደሆነ ያውቃል እሱ። እኔ ምን አይነት ሰራተኛ እንደሆን ያውቃል እ ቀልድ አላውቅም በህይወት የቀልድ ጅም ማለቅ ግን በህዝብ ሰን አለኝና የለህም አ ለምሳሌ ከእናንተ ጋር ብጣና ኢኮኖሚ ስታትስ ምን ያደርግልኛለን? ሀሳብን ያጋጭኝ ሀሳብ ነው ግን ይጎዳል። ገባህር በደንብ የሚያውቅህ ሰው እየተደዋወልክ የምታወራው ሰው ፐብሊክ ላይ ወጥቶ ትናንት ከትናንት ወዲያ እንደውም ሥጋ ቆራጭ ምናምን ይላችኋል። እሱ ለመወጋጋት ነው በለው፣ ችግር የለውም መወጋጋቱ ነው። ይኸውላችሁ አንድ ነገር አለው ቴድዬ፣ በቃ ተናገራችሁ። ይሄ ቅድም አውረተናል። ከስር ያላችሁ አያና፣ እንደውም ይውጣ፣ አቁም ምናምን ምትሉ እኔ እኮ ነኝ እያስታረኳቸው ያለት አምራቹን ሳታችሁ እንደ እያስታረቅ ናቸው ወንድሞቼን እኮ እያስታረኩ እኔ እኔ አዘጣጣ ነው የምፈልጉት ኢንቴንሽኑ ብቻ ሳይሆን፣ በእልህ ምላጭ ያስወጣል ይባላል። በእልህ ከበጀትህም ውጭ ትሰጣለህ። እንደዛ አይነት መስጠትና እረዳለሁኝ መቄዶኒያ ብለ ስሙ ስለተነሳ አይቀርም እኮ የዚህ እርቅ የፍንጠር እኔ የሆነ ነገር ይደርስብኛል። እንደ አምሳ ሺህ ብርን ብትሆን አይቀርልኝም እዚህ ጉዳይ ውስጥ ስለገባሁ። ፊራ ደግሞ አዋቸስ ያው በእንትኑ ነው በዋሌቱ ነው የኔ አካውንት ቢከፈት እንደዚህ ስለማይል የሚለው ነው የሚመለከተው ነገር ይለያል። እሱ እነ ቴዲ ደግሞ ራሱን የቻለ እነሱ በዊልንግ ደስ ይሄ ከዛ ጋር ባለ በሚሊዮን ሳፈው በዛ እናደርጋለን። እንደዚህ አይነት ስጦታ ብናደርግ ነው የሚሻለው። ከልብ የሆነ መነሻውም የፍቅር የእርቅ የሰላም ታስቦ ሜቄዶንያም ላይ እርዳታ ይደረግ ከሚል የሚመነጭ እንጂ በፉክክር በዚህ በዚህ እንደዛ እኔ ያደርጋለሁ አንተ ታደርጋለህ የሚል ከጠብ ውስጥ እየተሰዳደብክ በመሃል እኮ ነው ከስድድብ መሀል የመጣ ስለሆነ እሱ አያስፈልገንም። ቅድም የሚያወራ ነው እሱ። ግን መረዳት አለበት ስም አንስተን ድሀም ይረዳበትን ድርጅት ስም አንስተን ባዶ እጅ መቅረት የለበትም። ሀቶ ስፖርት ሜቄዶኒያ እዚህም ተመልካቾቻችንም ሰፖርት አድርጎ ሀገራችሁ ላይ እርዳታ የሚደረግበት ነው። ከላይ ያለን ደግሞ እኔም ትንሽ ነገር አድርጋለሁ እናንተም እንትላለን። ፊራ ኦፍኮርስ ጠንከር ያለ ዋሌት ያው ጠንከር ያለ ዱላ ይደርስበታል። እንደዛ ነው የምናደርገው። ግን ይሄ መጀመሪያ የተባለው የፉክክርና የእንትን ነው፣ መንፈሱ የፉክክርና የጠብ ነው። ከዛ ውስጥ የሚወጣው እሱን አሁን ዝም ብለን እንቀጥል ቢባል ጥሩ አደረጋችሁ ምናምን ድሃ ይረዳበት ምናምን አስበ መውታለ ድሃ ኮመንት ላይ ድሃ ይረዳበት የሚለውን ተው፣ እሱን አትስማው። የሆነ የምትለው ይገባኛል። ተዘጋጅተዋል በዚሁ ይሰጥ ነው። አዎ፣ እንደዛ እናደርጋለን። ገባህ? ፕሌጅ እናደርጋለን። ግን ከደስታ ከወንድማማችነት ከእርቅ የሚመነጭ የፍንጠር ነው የሚደረገው እንጂ የጠብና በስድብ መካከል አንተ ደሃነ አንተ ምን የለህም አንተ እንትን ትፍቃለህ አንተ እንትን ትወጥራለህ አንተ ሌባ፣ አንተ ውሸታም ነህ እየተባባልክ በመሀል ደግሞ እስቲ ልብ ካለህ አሳያሳይ እየተባባልከው እሱን መንገድ ከተከተል የጠብን መንገድ በአንድ በኩል እያስከተልክ በዚህ በኩል ደግሞ እርቅ ገብተዋል፣ መረቅ ያለው ከፍሪጅ እንደማለት ነው። ምንም አይመስል ነገር እሱን እናስተካከላለን። ወደ ክሎዚንጉ ኒድ፣ ወደ እርቁ ኒድ እና ከዛ በኋላ ምንድን ነው የምናደርገው ፊራ? ከዚህ ከእርቁ ከሰላሙ መፈጠር ምን አይነት ደስታ ተሰምተዋል? ከልብህ ደስታ ምን ልታደርግ ትፈልጋለህ? የምትለውን እኔም አንተም ቴዲም እንደዛ የምናደርግበት ቦታ ይኖራል። ከደስታ መንፈስ አሁን መጀመሪያ እንዝጋ ይጀምር ነው። ቴዲም የተናገርከው ነገር ይሄን ከዚህ በኋላ ኮምፕሌንት የለም ጨርሰናል። ከዚህ በኋላ አንተ እንደዚህ፣ አንተ እንደዚህ የለም ጨርሰናል። የምታወራው ነገር ካለ ምን ያህል ቴዲ ፍቅር ልጅ እንደሆነ፣ ምን ያህል እንደዚህ አይነት ልጅ እንደሆነ፣ ምን ያህል ፊራ አሪፍ ልጅ እንደሆነ ነው ምን ማውራት። እንታረቅ፣ ሰላም እንታረቅ፣ ወደዛ እንሂድ። ቻሌንጁን ቀየራችሁት ወይስ አልገባኝም? ያለም ቻሌንጁ ሞቷል፣ ተሰውቷል ቻሌንጁ ዛሬ ቀን ላይ ነው የተሰዋው። እኮ ተነጋግረናል ፊራ ቻሌንጁ እናንተ በውስጥ ልብ የፈቀደውን ሁለታችሁ። ቻሌንጁ እዚህ ላይ የእርቅ ፍንጥር ነው የምናደርገው እንጂ ቻሌንጁ ሲጀመር የተወለደው ከጠብ ነው። የጠብን ኤሴቅና ስጥና የሚባል ታውቃለህ? ሰምተህ ታውቃለህ? ኤሴቅና ስጥና ያዕቆብ መጀመሪያ የቆፈራቸው ሁለት ጉድጓዶች ናቸው። ጠብና ክርክር ነው ትርጉማቸው። ከጠብና ከክርክር የሚወጣ ነገር አይሆንም። እርቅና እሱን አብረን አናስጌድም እርቅ ካደረግን በኋላ ከደስታ መንፈስ የሚሰጥ በደስታ በልግስና ይስጥ ነው። ከደስታ መንፈስ ከልግስና መንፈስ ነው የምንሰጠው፣ አንተ ልብህ የፈቀደውን ይሄንን ያህል አደርጋለ ብለ እንደዛ ታደርጋለ ልግስና። እኛም እንዳቅሚቴ ከልጆቹም ላይ ቆንጥረን ከንትንም ላይ ይሄን እንላለን። ይሄ ከደስታ መንፈስ ከልግስና መንፈስ እንሰጣለን። ከጠብና ከክርክር የመጣው እዚህ ከታች ያለው ኮክሮች የሚንጫጫው ምናምን እንዳትሰማ እሱ ሊበላ ነው ወደቀልኝ። ከዛሬ ነገ ፊራኦል ወድቆልኝ ብሎ ነው የሚመኘው። ከዛሬ ነገ ቴዲ ተዋርዶልኝ ብሎ ነው የሚሽከረከረው ሰው ከዛ መፈርማይል ከሆነ የሆነ ኮመንት ላምብ እስኪ አፈንዳው። እንግዲህ አንተ መላጣ ልጅ አላሉትም? ኧረ በእናትህ አሁን ሰበብ ፈልገን የሰደብከኝ እኔ እናንተ። የሚያስታርቅ በቅርብ ጊዜ እኔ እናንተ አስታራቂ መፈለጋችን አይቀርም። ስለ ዶሮ ነግር ያለው ዮኒ በጣም ዶሮ አሪፍ ዶሮ ቁልኝ እና እንፍታው ኦኬ እንፍታው በቃ ከዚህ በላይ እናንተ ስንተረብ እንናገር ይሻላል ብዬ ነው ማልፋት ይሆንብናል ወደ ኋላ አይ ቴዶ እኮ ይቅርታ አለ ፍራውል ይቅርታ በልቶሎ እና ገላግሉ ወደ ሳካችን እንሂድ ይቅርታ ቴዶ ጠይቋል በስርአት ቴዲ እንዴት መሰለህ እኔ አንድ ነገር ስናገር መለስ ስር ነው ያደግኩት። ለንግግር ብዬ ላስላሱ ላይ አንስቼ ነበር። ፖለቲካ አልናገረም እንጂ በደንብ ጠንቅቄ አውቃለሁ ፖለቲካ አሰራሩ ነው። ስለዚህ ፖለቲካን መግባት ስለማልፈልግ ነው እንጂ ብዙ ስብሰባዎች ላይ ከመለስ ጋር ቁጭ ብዬ ሰምቼዋለሁ። በደንብ በሱ ጭንቅላት በደንብ አድርጊ ጋዜጠኞች ጋር ሊያነካካ ፈልገው ጋዜጠኞቹን ተና እኔ የተናገርኩት አንድ ቴዲ አንተን ከጋዜጠኛ ጋር ምንም አይነት ግንኙነት የለኝም። ስለዚህ ከጋዜጠኞች ጋር ወስደህ ለማላተም እኔ አይሆን ለመሰለህ በደንብ ነው የማውቀው። ስለዚህ ከጋዜጠኞች ጋር ምንም የሚያገናኝ ነገር የፌስቡክ ጻፊ የሚሆኑ የንትንም ጻፊ ሆኑ የምንም ጻፊ የተናገርኩት ቴዲ ብዬ አንተን ነው የተናገርኩት። ስለዚህ አንተን ለተናገርኩት ነገር ይቅርታ ጠይቃል። የሚዲያ ሰዎችን ግን አልተናገርኩም። የጋዜጠኛ ነው አንተ አወያይ ነኝ ብለህ ታስባለህ። ለማወያየት እና ጌዛ ለማንበብ እኮ ከአስራ ሁለተኛ ማወያይ ያለው ማንበብ ይችላል። አነበንበዋለሁ። አሁንም ብሰጠኝ ትንፋሽን ሳላቋረጥ ላነብ እችላለሁ። ግን ያልኩት ማንን ነው? አንተን ነው እንጂ ያልኩት ጋዜጠኞች ማህበርን አለ፣ ጋዜጠኞችን ለመናገር የኢትዮጵያ ጋዜጠኞች ማህበር ብዬ ብናገር ነው ብዬ ብናገር የጋዜጠኞች ማህበር ይቅርታ ጠይቃል። ግን አንተ ደግሞ የዛ ማህበሩ አባል እንደሆንክ አላውቅም። አይዲ ደግሞ ካለ የጋዜጠኞች ማህበር አባል ከሆንክ የማህበሩን አባል ስለተናገር ይቀርታ ጠይቃል ወይ? በየጉራንጉሩ በሚሰጥ ስልጠና ውስጥ እጄ አለም። ጋዜጠኛ ጋዜጠኛ ጓደኞች አሉ። ለምሳሌ ፍራክ ድራይቨሮች በሙሉ የጀኔራላይዝ አድርጌ ብናገር ፍራክ ድራይቨሮች በሙሉ እነሱ የሚመለከት ነገር ከሆነ ቅር ይላቸዋል። ዜና ለማንበብ አስራ ሁለተኛ ክፍል ማጠናቀቅ ብለህ ስትናገር ማጠናቀቻ የሚሰጠኝ አነበንበዋለሁ ስትል አለኝ ዜና ማንበብ የሚዲያ ስራ ነው። ተሰጥቶ ይጠይቃል። ማንበብ የሚችሉ ዜና ማንበብ አይችሉም። ቲክታክ ላይ እንደዛ ስለማያቸው ብዬ ነው። አምሶሪ አምሶሪ አለ እኮ። ድራግ አናደርገውና አንተንም ብለሃል። በአጠቃላይ ምንድነው፣ የሆነ ትንሽ እንትኗ ድምፁ ጨመረ ልበል እንትን እያሉ ነው። እያስጠበሰ ነው ለዘመድ ሽንጥ አዛሃል መሰለኝ። እንዴት ታደርጋላችሁ መሰላችሁ? አሁን ጠርሰናል። ይቅርታ ብለውሃል፣ ይቅርታ ተባብላችኋል። ጎይንግ ፎርወርድ፣ እኔ አንድ ነገር ልንገራችሁ። ፖለቲካ ስንት ነገር አውርቼ ያውቃለሁ። ስህተት በፖለቲካም ተናግሬ ሊሆን ያውቃል ይችላል። እንደ ዛሬው የጥላቻ ኮሜንት ሰምቼ አላውቅም። እየተወረደብኛል ያለ። ለምን ይህንን ነገር እንደ ጥቅም አድርጎ የሚያይ በዚህ የሚዝናና አታስታርቅ፣ ይሄ ነገር ሰላም እንዳይወርድ የሚፈልግ በጣም ብዙ ሰው ነው። እናንተ ሰላም መፍጠራችሁ ለሁለታችሁም ቫሊው ነው፣ ለእኛም እረፍት ነው። ስለዚህ የእርቃችንን የሰላማችን ምልክት እንዲሆን ዮኒ ቶሮንቶ